በጣም በጣም ይሄ መለስኩታል በደንብ ድምፅሽ ይሆንክ ነው በቤታችን ድምፅሽ ብዙ ነው ያለው ቀጠን ቀጠን ያላችሁ እናንተ አይዟችሁ በጣም ነው የማመሰግነው ሁላችሁንም ይህ ምስጋና ፕሮግራም እንግዲህ ለቶዬ ብቻ ሲሆን ለሁላችሁ ነው ሁላችሁንም ያማክላል ና አስዬም እንግዲህ ስለመጣች ደስ ብሎኛል በጣም ነው የማመሰግነው እሺ እናቴ አዲስ ቤተሰብ አዲስ ቤተሰብ አብሮ ነው የመጣው እና ስለመጣች በጣም አመሰግናለሁ ያው እንግዲህ ዛሬ ቶዬን አመስገኙ እንጂ እያለችኝ ነበር እዚህ እኔ ማመስገን ካልጠቁኝም ግን ደግሞ ለማመስገን ትንሽ ዝግጅት ያስፈልጋል ብዬ ስላሰብኩኝ ያው ተቃላችሁ ቶዬ ለዝግጅትም ለምስጋና የሚሆን ሰው አይደለም እና እንደምንም አድርገን ዛሬ ምን ያሰብነው ነገር ብዙ ነበረ። ግን ደግሞ የሚጠራጠር አይነት ስለሆነ ምንድን ነው፣ ምን አስባችሁ ነው፣ ምን የሚል አይነስ ስለሆነ ዝም ብለህ እና ስቱዲዮ የሆነ ነገር አለ፣ ምናምን ነገር በቃ ስራ እንሰራለን ነገር ብዬ ነው የጠራሁት። እንግዲህ አሳግ ነው ብዙ ነገር ለታውላል፣ አብሽም ብሎ ነበረ። እንግዲህ ያው ግዴታ ማመስገን አለብን። እሱ ግዴታ ሆነ፣ ጓደኛ ለጓደኛ በጣም ግዴታ ነው፣ የብር ግዴታ ነው። ይገባዋልም ይገባዋልም ደግሞ ለቶዬ በጣም ይገባዋል፣ ይገባዋል። የሚገባው ሰው ነው፣ ጀግና ነው። የምር አስባችሁታል። እንግዲህ ህይወቱን ሰጥቶ የሰው ልጅ በሽጉጥ ተመቶ ሐኪም ቤት ገብቶ ሐኪም በሽታውን ያስታምማል እንጂ ያ ነገር ትንሽ ኩላንቱ ላይ ነው። አይታችኋል ወዴ ላይ ጭረት ቆዳያ ለቆዳ ወህዶ ሾልኮ እንጂ ወዴ ውስጥ ኮ ቢገባ አስባችሁታል። አኑን መሳቂ አረጉት መተረቻ። ምን ያህል ሳንቲሜትር ቢገባ ምን ያህል ሳንቲሜትር ቢገባ እያለ በየጊዜው ስለሚዋራ እየሳቁበት ነበር። እንሆናና ታልፏዛ ብሏል። የምር ታልፏዛ እንጃ። ምንድ መላላቅም ለእናቱ ለቤተሰቦቹ ምንድ ነበር ሰዓቱ። የምር ቆሎ እንደው ወዴታቸው ኮ እንዲህ ብሎ ወደ ውስጥ ቢወጋው ኑሮ አልቆለት ነበር እኮ። ኩላሊቱ ነበር የሚያገኙ ኩላሊቱ ላይ ልምገላው ላይ እኮ እንጫራ አርጎታ ላይ ስለሄደ እዚያ ሆኖ ስንት ቀን ደግሞ ፈሰሰ። አይታችኋል፣ ጫካ ለጫካ ደግሞ እያፈሰሰ የሰው ላይ ተኝቶ በሽታውን ያስታመማል እንጂ ሙኛለሁ እያለ በቃ ያው አይታችኋል። ደግሞ እየወረደ ጫካ ጫካ ሐኪም ያስረውን ፋሻላት አርጎታ ላይ ጫካው ውስጥ ማለት ነው ደግሞ እየፈሰሰ እንደዚያ ሆኖ ተናንቆ ይሄው አብሮ ለመቆም ያጋጠማቸውን ወንዲማቸውን ለምን ለምን ሲያንሰው ሲያንሰው ሲያንሰው ነው የመርት በጣም በጣም በጣም እናመሰግናለን። እኛም እንግዲህ ኑርበት ኑርበት፣ ይጨምርልህ ነው። ሌላ ምን ይባላል? ይጨምርልህ ይጨምርልህ። በጣም ደስ ይላል። የሰው ልጅ ስራው ነው የሚያመሰግነው። በነገራችን ላይ ገንዘቡ ስጦታው አይደለም፣ ለሰው ልጅ ስራው ነው የሚያመሰግነው። ከይር ስራ ለራስ ነው፣ ለራስ ነው፣ በጎ ስራ ለራስ ነው። ያውሞችም ባህላችን እድራችን ስለሆነ እንጂ የሰው ልጅ ስራው ነው የሚያመሰግነው እና ደግሞ ቻላኑን ቻናሉን ደግሞ ማለት ነው። ቻናሉን ደግሞ ያው እንግዲህ የእነሱ ቻናል ተዘግቶባቸው ነበር፣ አኑ ባጠፋው ጥፋት ተዘግቶ ነበር እና ለፍቸ ለፍቸ ስንትኛው እያያለች እንግዲህ ኪያዬ ኪዩዬ ትትነጫነጭ እንግዲህ፣ ያው መልካምነት ጥሩነት ለራስ ነው የሚለውን ቶፋዬ የራሱን ቻናል ተውት፣ ያተተዘጋ ተበላሽ፣ አትናዴዱ እንኩ ብሎ ሰጥቷቸው ነበር። በጣም የምር እንጃ አላ ሰቷታ ሲሰጥ ይሰጣል ብቻ እንኩ ብሎ ቻላኑን ሰጥቷቸው ነበር መሰልና፣ አኑና ኪዩ የሚለው ቻናል አሁን ደግሞ በቅመም ተቀየረ። ስለዚህ ቻላናቸው ያው አርባ ሰብስክራይብ ይዞ ጠፍቶ የነበረው ቻናል ስለተገኘላቸው ያው ፕሮግራም አርገው ጎን ነበር አቡሽ ጋር አርገው ከዚ አሁን ቻናልህን ብዙ ለፍተህበታል፣ ወተህበታል፣ ወርድህበታል እና ቻናልህን መልሸልሃለሁ እያለችው ነው አንድ ስጦታ ያ ነው። እሱ ደግሞ አልፈልግም። እኔ ብፈልግ ቻላናችሁ ተተመለሰለ ለ አንጡላችሁ አልነበርም ወይ እየቀለርኩ ነው ወይዛ ለትመልሻለሽ ተውሶ ነው እያልኩ የሰጠሁሽ እንጂ ልመልስ ነው ወይ አለ። አይሆንም፣ አይቻልም። ብዙ ስራ የምሰራበት ነው። ደክመህበታል፣ ወተህበታል፣ ወርደህበታልና እኔ ቻላናችን ተመልሶልና ለ ሀረግ ሚዲያም ላይ ስላለንበት ችግር የለውም እንተ የሰራሁን ሰርተህ ትንሽ ትንሽ ቪዲዮ በህረግ ሚዲያ ብቻ እየለቀክ ለምን ትታቀባለህ? ስራ ያለበት ቻናል ነውና ቻላናችን ተተገኝል። እናመሰግናለን። ቻላንህን መልሰናል እያሉት ነው ያው አይቀበለንም። ፈርተው ነበር ሱጠታ ምናምን ምናምን። ያው እንግዲህ ለሱ ለፈጣሪ ብሎ ስለሚሰራው ጎበዝ ነው። እንዲህ የሚጓጓ ምናምን አይደለም ለሀዲያ። ነገር ግን ያው ግድ ያሳመኑት ሰማኑት፣ እያሳመኑት ነው ተብያለሁ። ማላለም እያሳመኑት ነው ይኸው መጣና እንግዲህ አይን ጨፉን ተብሎ እንደው መኪና ነው ብዬኔ ደሞ ጨርቅ ታለብሽኝና እያለ ነበርና ያው የሚጠረጥረው እንግዲህ እንደሱ የለበሱት ልብስ ይሆናል ብሎ ነው የሚያስበው። እሱ መስራ ለበሰው ዛሬ ነበርና አንተ እንግዲህ ካባውን ኪብ አርጋበታ ለች ኪያየ እንግዲህ ጨምርልሽ ጨምርልሽ ነው ቆንጆ። ያው እንግዲህ ኪያ ታቋታላችሁ። ትታመሰግንም መሰግንም ለቅሶ ነው፣ ትታማረርም ለቅሶ ነው ኪያየና ታጥፋብኝ አታስለቅስኝ እያለሽ ነበር። ታመሰግን እራሱ እያለቀሰሽ ነበር። የዋህ የራስሽን በሽተኛ ትሆን ያለሽ አይነሽ፣ ታጠፊያለሽ፣ ተረጋጊ ባክሽ እና እያለቃቀሰሽ ነበር። ኪያየ ያው እንግዲህ ምን ማድረግ አይቻልም። አለቃሳ አለቃሳ አለቃሳ፣ ያው ጅፍ አደረገችበት፣ ሸለመችው እንግዲህ እኛም ደግሞ ደስ ይላል ብለናል። ቆይላችሁ ፍቅራችሁ የሚቆይ ሁሉ ነገሩ ይመቻችሁ። ይመቻችሁ ፍቅራችሁ የሚቆይላችሁ የምሬ ነው። ይመቻችሁ ላለ ሌላ ምን ምለው የለኝም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች አህለን አህለ መሳለን ብለናል። እንዴት ናችሁ? እንግዲህ ኪዩዬ ዛሬ እንግዲህ ያው ደስ ደስ ደስ በሚል ነገር እንዲያው ቶፋዬን እያስደሳችሁ ነው። ይገባዋል፣ በነገራችን ላይ ይገባዋል። ይገባሃል፣ ይገባሃል፣ ሲያንስ ነው። ሲያንስ ነው ወንድም አለም ይገባሃል፣ የምር ይገባሃል ለፍተሃል ወተሃል፣ ወርደሃል፣ ተደብድበሃል፣ በጥይት ተመተሃል፣ ተንገላተሃል። የምር ያ ጫካ ውስጥ አቡሽ ራሱ ዲ እንደሱ ብሎ ጥሎታል። አይፈራ እኔ በጣም ነው የምሳቀቀው፣ ይሄ ልጅ ከዛ ተጫካ ይወጣል፣ ይወጣል አለም ነበር። እንግዲህ ያንኩላ ያንኩላ ወበኔ ያንኩላ ጎረምሳ እንግዲህ መሀከል አድርገው እንደዛ እንደዛ መከራ ተቀዋቸው ሲያበላቸው፣ ሶስቱን ባንዲ ግር እየጣለ እንደዛ ሲያረጋቸው እኔ ዲፍረታቸው አንደኛ ህይወታቸውን አይጠብቁ ወይኔ ልጆች ይችላለሁ ለምን እንደሆነ አላውቅም። ጀርባቸውን ሰጥተው ወደ ጫካው እነሱ ተፊታቸው ያሉትን ነው ተኋላ ያሉትን ናየው። ያው ዛ ቀን ላለቀሽ ነገር ያች ስህተት ተፈጠረች። መሳሪያ ስለመያዙ እኒህ ደግሞ ሁለት ብቻ በመሆናቸው የሆኔና እሱ ብቻ ግን አለን አለን ሰዋለ ሰዋለ ሰዋለ ይላሉ እዛ መከራ ላይ ያልደረሰላቸው ሰው ምን አይነት ሰው አይገባኝም። የእኛ ሰው ተኋላ ለሚሉት ነገር አላቸው። ስህተት አላችሁ። እዚህ ላይ የተጠነቀቁ ሰው በዚህ ብዛት ብትይዙ እንደዛ ያለ ቦታ ብትስከዱ፣ ያው በነገራችን ላይ ሰው የተባለው ነው እንግዲህ የመንግስት ሰራተኛ ፖሊስ ተብሎ የተመደበላቸው ነው። እንግዲህ ዙሪያውን እንደዛ እየገድላቸው ቶፋ ለመትረፉ ተናዶ ለቶፋ ሞት እየጫረ ያለው እንደዛ ያለው ነው። ይሄ ነገር በጣም ሪስክ አለው። በጣም ከባድ ነው። ባላንጋራ ያበዛል፣ ጠላት ያበዛል። ይጠብቃችሁ አላህ ይጠብቃችሁ፣ ግን ስራችሁ ይጠብቃችሁ። ከይረ ስራ እየሰራችሁ ስለሆነ ይጠበቃችሁ። ሞት እኮ ፈርድ ነው ጎበዝ፣ ሁሉም ይሞታል። ግን የዚህ ልጅ ደግሞ የተለየ ነገር እንግዲህ በዱላ ዲን ደሱና በገንዘብ ገዝተው ዲን ደሱና አስመጥተው ሐኪም ቤት አስገብተው ጥበባቸው የሰዎቹ ራሱ በተለይ እዛች ሴትዮ ያቺን መጎጤ የሆነ ሴትዮ ይምሬ ነው እንግዲህ ተሃኪም ቤት ወስደው ጀሞጥለው እንደዛ አርጋ እንደዛ አርጋ እንደዛ አርጋ እየተባለ የማያውቀው ነገር ይሄን ስድስት ዓመት ሙሉ እናትንም ደግሞ ሙቷል። ታኪም ቤት ወጥቶ ጠፍቶ ሙቷል አሉ ሬሳውን አግኝተን ቀብሩ ተቀበረ ብለው ደግሞ እናትን ደግሞ ውሸት ቀብሩ እያሳዩ በሽተኛ አድርገው አስባችሁታል። መውለድ እኮ ብቻ አይደለም፣ መውለድ እኮ ብቻ አይደለም። ማሳደግ መጥፎ ነው። ተወለዱ ልጅ እራሱ ሆዲያ ዲላላ ሳደግ ትለሽ ቢያውቁት ቢረዱት ጨካኞች አረመኔዎች ተገንዘብ፣ በቀርስ ሰውማ ይታያቸው ይታችኋል። እንግዲህ በሽምግልና እየያዛቸው ሄዱ። ከስም ቦታ ማከሩ፣ ጠበቃ ማከሩ፣ የማያዋጣቸው ነው። ግን በሽምግልና ባካችሁ በተሰማ መሃከል ነው ብሎ በሽምግልና ዘመድ ያንጧላቸው ዘመድ ያመጡ፣ የጋራ ዘመድያቸውን እንዲያን እንኳ ሰዎች አስቀምጡ፣ አይፈሩም ሰዎቹ ልክልካቸው እየነገሯቸው፣ ኧረ የእናንተ ነው ጥፋቱ፣ ኧረ አባትዮ ሲሰጥ ነብሱን አልሳትም። ዜና ሆኖ ነው ሳይታመም በጣም ሳይታመም ነው ብዙ ጊዜ ቆይቶ ነው የሞተው። አረ ጌጤ ከመላክ ጊዜ አስዋሽታ አስዋሽታ ጋፋ ጋፋ እናንተ መቼ አስታመማችሁ ባስታመማችሁ ሲባሉ እየደወልን እየጠየቅነ ነው ስልክ እየደወልን ነው ይባላል። እንግዲህ ሞተ ሲባሉ ብቻ ለሉምታቸው ነው ለቀብር የመጡት። ሁለት ቤት ሰታ ታንዴ ሁለት ቤት ሙሉ አዲስ አበባ ላይ ሰታ፣ ያን እንኳ ሉምታ አተው ሸማተው፣ እሷ ቤቷ አፈርሶባት፣ ሶስተኛው ቤት ፈርሶባት ስትንከራተት ኪራይ ለኪራይ ቤቴን እንኳ ልቀቁ አንድኛችሁ ተ ያለው ወይ ልቀቁኝ ወይም ህግ መጥቼ ግድ ያለባል አለቻቸው የምር በጣም ጥሩ ሰውናት አሉ አዛኝናት እኒያ ሰዎች ራሱ አመሰግኗት የዋህናት ቸርናት ክፋት የላትም ብለው አመሰግኗት የመጡት ራሱ እናንተ ግን በክፋት ታጥራችሁ ነው እያለ ያ ሰውዬ በጣም ተናደዴባቸው በጣም ተቆጧቸው አይሰሙም ነግሯቸው እንዲህ እያላችሁ አገዛችኋት አሉ ጭራሽ ፍጥጥ ያለ ውሸት ግጥጥ ያለ ውሸት ምን አይነት ተፈጥሮዎች ነው እንግዲህ ው ው ልትካፈል ነው፣ ገንዘቡን ይሉታል። ገንዘብ ተሰተህ ነው ይሉታል። ተፋዬ ሲያንስህ ነው።